በጎንደር ከተማ በሴቶች እየተከናወኑ ያሉ የልማት ስራዎች ውጤታማ መሆናቸውን የአቅም ግንባታ ስልጠና ሲከታተሉ የቆዩ ሴት የስራ ኃላፊዎች ተናገሩም። የስራ ኃላፊዎቹ በከተማው እየተሰሩ ያሉ የልማት ስራዎችን ተመልክተዋል። ተጨማሪ አለን። ወይዘሮ መሰረት ታደሰ በጎንደር ከተማ በዶሮ እርባታ ስራ ዘርፍ ተሰማርተዋል። ዘርፉን በዘጠና ዶሮዎች መቀላቀላቸውን የነገሩን ወይዘሮ መሰረት አሁን ላይ ከሁለት ሺ በላይ ዶሮዎች እንዳሏቸው ነግረውናል። ወደ ሁለት ሺ ዶሮዎች አስገብቻለሁ። ከዛ ፋርማ አለ አንድ ሽብር የተከራየሁት ከዛ፣ መንግስት ከንቲባዎችም ከክልልም እየመጡ ሰዎች እያዩ እንዴት እንደዚህ አይነት ራዕይ ያላት ልጅ ተከራይታ ትሰራለች በማለት ቦታ ይሄን ሸድ አመቻችተው ከከንቲባም ከግብርናም ስራና ስልጠናም አግዘውን ለዚህ ሸድ አብቅተውናል። እንቁላል የጀመሩ አሉኝ። በቀን 1780 እንቁላል ይጥላሉ። በጎንደር ከተማ የአቅም ግንባታ ስልጠና ሲወስዱ የቆዩ ሴት የስራ ኃላፊዎች በከተማው እየተሰሩ ያሉ የልማት ስራዎችን ተመልክተዋል። ሰልጣኞች በሴቶች የተሰሩ ስራዎችንና በኮሪደር ልማት የተከናወኑ ተግባራትን የጎበኙት፣ በጉብኝቱ ያገኘናቸው የወልቃይት ጠገዴ ሰቲት ሑመራ ዞን መንገድ መምሪያ ኃላፊ ተመርጣ መብራቱና የምዕራብ አርማጭ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ አስችል አማረ መልካም ተሞክሮዎችን ስለማግኘታቸው ተናግረዋል። ከሌማት ትሩፋትም ይሁን የኮሪደር ልማቱ ያየኑ ትምህርት በጣም የሚገርም ነው። በተሰጠው አቅጣጫ እንደሚታወቀው እንዳገራችን የወረደው አቅጣጫ ተከትሎ በጊዜ ይህን ያህል ለውጥ ማምጣት ማለት እኛ ራሱ እንደ ጎንደርን ስናይ በጣም ደስ ብሎናል። በሴቶች የተሰሩ ስራዎችን የጎበኘነበት ሁኔታ አንደኛው በሌማት ቶርፋት ነው። የሌማት ቶርፋት ያው ሴቶች ጠንካራ ለስራ ብቁ የሆኑ ሰርተው ማሳየት የሚችሉ ሰርተው መለወጥ የሚችሉና ለሀገርና ለአካባቢና ለሀገር መሰረት የሚጥሉ መሆናቸውን ሴቶችን ተመልክቻለሁ። በሚሰሩበት አካባቢ በቂ እንስሳት ሀብት ዘርፍ መኖሩን ያነሱት የስራ ኃላፊዎቹ ከጉብኝቱ ያገኙትን ተሞክሮ በመውሰድ የተሻለ ተግባር ለመስራት ስለማለማቸው የስራ ኃላፊዎቹ አንስተዋል። ከዶሮ እርባታም ይሁን ከወተትም ይሁን ከኮሪደርም ያየነው እሱ ነው የተመለከት ነው እና በጣም ደስ ብሎናል። እኛም ወስደን ትልቅ አሳይመንት ወደ ዘናችን ወስደን የገጠር የሚሆን የከተማ እንደምንሰራ ነው የተማርኩበት ማለት ነው። አመራሩ የሰራ መሆኑን ትልቁ ማሳያ ተግባር ነው። ከተማ ላይ የሚሰራል፣ ወጣ ብለህ ገጠር ወረዳዎችም ገጠር ቀበሌዎችም ይሰራል። ስለዚህ ይህን ተሞክሮ ወስጀ እኔ እንደምመራው ወረዳ እኔ እንደማስተባበረው ወረዳ ወስጀ በዚህ ልክ አካባቢን እንደምቀይር ወረዳውን እንደምቀይርና ማህበረሰቤን እንደምጠቅም ነው የተማርኩበት። የአማራ ክልል ሴቶች ሕጻናትና ማኅበራዊ ጉዳ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ ሴቶች በሌማት ትሩፋትና በከተማ ግብርና እንዲሳተፉ ከግብርናና ከእንስሳትና ሀብት ልማት ጽሕፈት ቤት ጋር በጋራ እየተሰራ ስለ መሆኑ ተናግረዋል። ሴት የስራ ኃላፊዎች በሴቶች የተሰሩ የልማት ስራዎችን የመጎብኘታቸው ምክንያት በቀውስ ጊዜ ሆኖ ጥሩ ስራ መስራት እንደሚቻል ለማስገንዘብ ነው ብለዋል። እንዲያዩ የፈለግ ነው። አሁን የገጠመን ፈተና አለ፣ ግን በፈተናው መሸማቀቅ ሳይሆን የገጠመንን ፈተና በደንብ መስፈንጠሪያ አድርገን እንድንጠቀመው እንዲማሩበት፣ ሁለተኛ ደግሞ የሚመሩትን ማህበረሰብ ደግሞ ችግር አልባ የሚመጣ ስኬት እንደሌለ እንዲያውቁ ያንንም ወስደው ወደ ወረዳቸው ወደ ክፍለ ከተማቸው ወደ ዞናቸው እንዲያሰፉ ነው ዛሬ ትልቁ የዚህ የመስክ ጉብኝት ስራችን። በዚህም ስራችን ትልቅ ነገር አግኝተናል ብለን እናስባለን። ሴቶች የተሻለ ተጠቃሚ እንዲሆን እየተሰራ ነው ያሉት ኃላፊዋ፣ እድል ከተሰጣቸው መስራት እንደሚችሉ አሳይተዋል ብለዋል። ሴቶች ለልማት ካሰማራ ናቸው በጣም ጥበበኞች ናቸው። ይችሉበታል። ባገኙት ሀብት ደግሞ ማህበራዊ ትስስራቸውን ያጠነክራሉ። በጣም ትልቅ ነገር ስለሆነ ምንፈልገውም ተደጋግፎ ተሳስቦ ተሞክሮ ተወሳስዶ ያለውን እውቀት በጋራ አንዱ የሚያውቀውን አንዱ ለማያውቀው፣ አንዱ ገንዘብ ያለው አንዱ ቦታ እንዲሰሩ ነው። እሱን በደንብ ያየንበት ሁኔታ አለ። ከተማ እየተሰሩ ያሉ የዶሮ እርባታ፣ የወተትና የንብ ሀብት ልማት እንዲሁም የኮሪደር ልማት ስራዎችን ጎብኝተዋል።